ሰላም ጤና ይስጥልኝ ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ዜናዎችን ጀመጥቻለሁ መሳይ መኮንን ነኝ። ተመልካቾቻችን የአማራ ፋኖ በየአቅጣጫው ግስጋሴው መቀጠሉን የሚያሳዩ መረጃዎች እየደረሱ ነው። የጎጃሙ ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው። ባህርዳር አቅራቢያ ለጥቃት ሲንቀሳቀስ የነበረ የአብይ አህመድ ሰራዊት በአማራ ፋኖ ጎጃም እዝ አንደኛ ክፍለ ጦር ባህርዳር ብርጌድ በወሰደው የደፈጣ ጥቃት አብዛኛው ሰራዊቱ ከጥቅም ውጪ መውጣቱን ያገኘነው መረጃ ያመለክታል። ቋሪትን ለመያዝ ፈረስ ቤትን ለመቆጣጠርም በአስ ሺዎች የሚቆጠርም እግረኛ ሰራዊት ብረት ለበስ ታንኮችንና መድፎችን ታጥቆ በአራት አቅጣጫዎች ያለፈው ቅዳሜ የገባው የአብይ አህመድ ሰራዊት በፋኖና በህዝብ የተባበረ ክንድ እየተመታ መሆኑን ማረጋገጥ ተችሏል። ጎጃም ታሪክ ሰርቷል። የህዝብ ኃይል እስከ አፍንጫው የታጠቀውን የአብይ አህመድን ሰራዊት መክቶ መልሷል። በደቡብ ጎንደር ክምር ድንጋይ ጋሳይን ጨምሮ አንዳንድ አካባቢዎች ከአብይ አህመድ አገዛዝ ነጻ መውጣታቸውን ያገኝ ነው መረጃ ያመለክታል በሰላማዊ ዜጎች ላይ በድሮንና በጀት እየፈጸማችሁት ያላችሁት የጭካኔ እርምጃ ወደፊት በሕግና በታሪክ የሚያስጠይቃችሁ ነው ሲል የቀድሞ የኢትዮጵያ አየር ኃይልና መከላከያ ሰራዊት አባላት ማህበር ገለጸ። የድሮን ቴክኒሽያኖችና የጦር ጀት አብራሪዎች በቀጥታ በተላከው የማህበሩ መልእክት የዛሬው እርምጃችሁ ለወደፊት ወንጀል ሆኖ የምትጠየቁበትና ፍርድ የምታገኙበት እንደሚሆን ልንገልጽላችሁ እንወዳለን ይላል። በተለይ አሁን ላይ የስርዓ ወንበር ለማስጠበቅ በማገልገል ላይ ላሉት የአየር ኃይል አባላት እየተካሄደ ባለው ጦርነት በገዛ ህዝባችሁ ላይ የምታደርሱት እልቂትና ውድመት ተቃውማችሁ ታሪካዊ ኃላፊነታችሁን እንድትወጡ ከቀድሞም የኢትዮጵያ አየር ኃይልና መከላከያ ሰራዊት አባላት ወገኖቻችሁ ጥሪ ተደርጎላችኋል ይላል። መቶ አለቃ ሰለሞን ሀብቴ የቀድሞ የኢትዮጵያ አየር ኃይልና መከላከያ ሰራዊት አባላት ማህበር አመራር አባል ለአንከር ሚዲያ እንደገለጹት እየተካሄደ ባለው የድሮንና የ የጦር ጀቶች ጭፍጨፋ የአየር ኃይል አባላት ነገ የሚጸጸቱበትን ድርጊት እየፈጸሙ መሆናቸውን ሊያውቁት ይገባል። ከአንድ ሳምንት በላይ በዘለቀውና ና የአብይ አህመድ ሰራዊት ከተለያዩ የጦር ክፍሎች አሰባስቦ የላከውን ብዛት ያለውን የሰራዊቱ ኃይል በፋኖች የመልሶ ማጥቃት እርምጃ ከፍተኛ ኪሳራ እንደደረሰበት ነው አንከር ሚዲያ ባገኘው መረጃ ላይ ተመለከተው። የአማራ ፋኖ ጎንደር እዝ የተለያዩ ክፍለ ጦሮች የተሳተፉበት የመተማው ኮሪደር ውጊያ በአገዛዙ ሰራዊት ሽንፈት እቅዱ ተቀልብሶ ወሳኝ ቁልፍ ቦታዎች በፋኖ ኃይሎች እንደተያዙ የቀጠሉ ሲሆን በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ወደ ሱዳን ሲሸሹ ተከትሎ በማሳደድ ብዙዎችን በምርኮ ማስቀረት መቻሉን የአርበኞች ክፍለ ጦር አዛዥ ሻለቃ ብርሃኑ ነጋ ለአንከር ሚዲያ ገልጿል አንድ የከባድ መሳሪያ አስተኳሽ ኦፒ ከነመሳሪያው መሳሪያው መማረኩን ነው ሻለቃ ብርሃኑ የሚናገረው ምርኮኛው ቃሉን ለአንከር ሚዲያ ሰጥቷል ሻለቃ ብርሃኑ ስለ ሰሞኑ የመተማ ኮሪደር ውጊያም የሰጠን ማብራሪያም ቀጥሎ ይቀርባል እሺ አመሰግናለሁ መሳይ እንግዲህ አጠቃላይ በዚህ ምዕራቡ ቀጠና ዋግነሩ ፋኖ አጠቃላይ በሁሉም አቅጣጫ ወጥሮ መሀል እያገባ ሙሉ በሙሉ እየቀጠቀጠ እየማረከው ይገኛል። ጠላት እጅግ በጣም ከፍተኛ የሆነ ኪሳራ የደረሰበት ሁኔታ ነው ያለ። ጄኔራል መሪፎችን ሲያስተኩስ ቆየ እየመራም የመጣ ባንዳ በስር ቁጥጥር በዛሬው ዕለት ወደ ሱዳን ሲያቆበልል ያው በኛ ሀይል በአርበኞች ክፍለ ጦር ገብሬያው ለው ብርጌድ ሎጂስቲክ ኃላፊ ደሴ ባዘዘው የሚባል ጀግና ጠረፉን ወጥሮ ስለነበር ያው በተኩስ ልውውጥ በስር ቁጥጥር አውሏን እስከ ማቴሪያሉ ጂፒኤሱም አጠቃላይ መገናኛ ሬዲዮ እና ሌሎችም ማቴሪያሎችን ይዘናል። እንደ ሽፍታ ጎራ ለጎራ እየተንከራተተ ያለበት ሁኔታ ነው ያለው። እኛም ህዝባችን ይዘን እስከ መጨረሻው እየተከታተልን እየቀጠቀጥ ነው ነው የምንገኘው። መሳይ ሻለቃ ብራኑ፣ እንደው ከቦታ አንጻር የኮሪደሩ የ መተማ ኮሪደር ከድንበር ጋር ኢትዮጵያም የምትዋሰንበትን አካባቢ እዚህ ያንን ቀጠና እንግዲህ እናንተ በቁጥጥራችሁ ስር አድርጋችሁ ያን የመልሶ ለማግኘት የሞት ሽረት ትግል ለማድረግ ነበረ አገዛዙ ሰራዊቱን ያሰማራው። እንደው እነዚህ አካባቢዎች አሁን በምን ሁኔታ ላይ ነው ያሉት? በእናንተ እጅ ናቸው? እስቲ ዘርዘር ያለ ነገር ብናገኝ በጣም ጥሩ። መሳይ፣ ጥሩ ጥያቄ ነው የጠየቀኝ። ምናልባት አሁን መራሽ ብልጽግና ቡድን ምናልባት አጠቃላይ ቦርደሩን በነፃነት እንደተቆጣጠረው ይሄ በአንድ በሬ ወለደ የሆነ በአንድ የሆነ ትረክ ዝም ብሎ የሀሰብ ፕሮጋንዳ ሚዲያዎችን ሊነዛ ይችላል። ይህ አይነት ህዝብን ለማደናገር ብዙ ፕሮጋንዳዎችን ሊጠቀም ይችላል ይችላል። ነገር ግን እንደ አማራ ፋኖ የጎንደር እዝ አጠቃላይ ቀጠናዎችን እጅግ በጣም ሰፊ ቦታዎችን አስፋልት ኢንተርናሽናል አስፋልት ላይ ነው ያለን የምንንቀሳቀስን፣ ያው ከብልጽግና በማረክናቸው መኪናዎች በነፃነት የምንንቀሳቀስበት ሁኔታ ነው ያለው። ምናልባት ምዕራብ ጎንደር ዞን ላይ ተንጠልጥሎ ያው በሚዲያ መስኮት ብቅ ብሎ ያው ተለመደ ነው የኖሩበት የተካምበት ስለሆነ ይህን ቀጠና ነጻ ወጥተናል ሊል ይችላል። ነገር ግን አይደለም። በእርግጥ እጅግ በጣም በተለያየ ቦታ የመሸረት ትግል አድርጎ ይህን ኮሪደር ፋኖ ነጻ አድርጎ እሱ ለመቆጣጠር የመሸረት ትግል አድርጎም በሁሉም ቀጠና ነገር ግን እጅግ በጣም መሀል እየገባ ያለቀበት እየተማረከበት አሁንም እንዲህ አይነት የደህንነት መረብ የስርዓቱ የጀርባ አጥንት የሆነውን ባንዳም ወደ ሱዳን እየኮበለለ በሰራተኛ በተለያየ መልክ በተለያየ መልክ የሚንቀሳቀሰውን የገዳይ ቡድንም በእጃችን ይዘን እያ ያቀረብን ነው እነሱም ይህን ሀቅ ያውቃሉ። በተግባርም እኛ እያቀረብን ታሪካዊ ስራችን እያስመሰከርን ነው የምንገኘው። እና ቀጠናው አጠቃላይ በእኛ ቁጥጥር ነው የሚገኘው። ጊዜው አስተዳደሮችን እየመሰረትን ህዝባዊ አደረጃጀቶችን እየመሰረትን እየሄድን ነው ያለ ነው። ህዝቡም በእኛ ሙሉ በሙሉ አምኖ ህዝባዊ አደረጃጀቶችን ህዝቡም ባለቤቱ ነው፣ ራሱ ራሱን የሚያስተዳድርበትን መንገድ እያመቻቸን እና እየሰራ ነው የሚገኘው። ሻለቃ ብርሃኑ፣ አካባቢን መቆጣጠር ትልቅ ትርጉም አለው። በተለይ ኮሪደሩ መያዝ ከሱዳን ጋር የሚያገናኘው የድንበር አካባቢ ነው። አገዛዙ ሌሎች አካባቢዎችን ከማጣት ይልቅ ይህንን ኮሪደር ማጣቱ የበለጠ ፖለቲካዊም ኢኮኖሚያዊም ሌሎች ትርጉሞች ያሉት ነው። ከወታደራዊ ከዛም አንጻር ቢታይ ኪሳራው ከፍተኛ ነው። እንደው ጠቀሜታውን መግለጽ ከተቻለ ያንን አካባቢ ኮሪደሩን መያዝ አገዛዙ ላይ የሚፈጥረውን ኪሳራ፣ ለእናንተም የሚሰጠውን ትልቅ ወታደራዊና ፖለቲካዊ ጥቅም እንደው መግለጽ ከተቻለ ጥሩ እንግዲህ ምናልባት መራሹ የብልጽግና መዋቅር ያለው የአሻንጉሌት ስብስብ ነው የምንለው እኛ እንደ ፋኖ ነው። በተለያየ መንገድ የኢትዮጵያን ሉዓላዊ ያስደፈረ ደንበራችን በተለያየ መንገድ ለውጭ መንግስታት ያቀራመተ ገንጣይና አስገንጣይ ስብስብ ነው። ነገር ግን ከተለያዩ ጎረቤት ሀገሮች ጋር ራሱን የቻለ የዲፕሎማሲ አንዳንድ ተተኳሾችን የምናገኝ በሰለጠነ መንገድ በሲቪላይዜሽን ቁጭ ብለን በዲፕሎማሲ ተነጋግረን የደንበሩን ጉዳይ መልክ የምናስብበትን መንገድም ከጎረቤት ሀገሮች ጋር በሰፊው እጃችን በረዥሙ ዘርግተን እየተገናኘን እየተናበብን ነው። እነዚህ ጎረቤት አጋር ድርጅቶችም አስፈላጊ ማቴሪያል ከኛ ጋርም እየተነጋገርን እያገኘንም ነው። ስለዚህ አሁን አራት ኪሎን መያዙ አላት ወይም ብልጽግና ይህን ቦርደር ይዞ እኛ አራት ኪሎ ብንገባም ውጤት እንደሌለው ያው ግልጽ ነው። ነገር ግን አጠቃላይ የትኛው ማቅጣጫ ያሉ የክፍለ ጦርና የእዝ እንትኖች አራቱም ክፍለ ሀገራት ወደዚህ ቀጠና እየተመሙ መጥተው ሀይላችን በደንብ ዲፕሎማሲያችን ከጎረቤት ሀገሮች ጋር በደንብ አድርገን ሰርተን ወደ መሀል ሀገር ለመገስገስ ምናልባት ያው የሰ ጉዳይ ይሆናል። ምክንያቱም አንደኛ ቦርደር ወደብ ያስፈልጋል። ድሮም አባቶቻችን አምባገነን ወይም አልገዛም ባይነን ብለው ጀግኖች ባናዎችም ይህን ነው ሲያደርጉ የነበረው። ቦርደር መያዝ ያስፈልጋል። ኮሪደር መያዝ ያስፈልጋል። ስለዚህ ይሄ በውሸት ተወልዶ በውሸት ያደገ በውሸት የተጸነሰ የአሻንጉሊት ስብስብ ሰይጣኒዝም አስተሳሰብ የያዘው ድሮም ብልጽግና ወያኔ ነበር፣ አሁንም ወያኔን የተቻን ግን እሱ ራሱ ደሙም ሁሉም ያው ወያኔ የሆነ እንዲያውም የለየለት አጭበርባ

በይፋ ጄኖሳይድ በህዝብ ላይ ያወጀ ይሄ በእርግጥ ከፋኖ ፖለቲካ አሰላለፍ የተሳነው ጉዳይ አለ ማለት ተስኖታል። የፋኖን የፖለቲካ አሰላለፍ ለመንጠቅ አይችልም። ኳልኩሌትም አይሰራም። አቅሙም ስላልሆነ እዛ ላይ ኩል እየተኳለ ቻፕስቲክ እንትን እያደረገ እዛ እየተጠባባ ችግኝ እዛ ፍላወር እዛ ፎቶ መነሳትና ከጎረቤት አያለ ሀገሮች ጋር የዲፕሎማሲ ስራ መስራት ይለያያል። ፋኖ ደግሞ በተለያየ መንገድ ፖለቲከኛ ነው አይደለም፣ በጣም ፖለቲከኞች ነን። የሚያጋደለውም የአማራ ህዝብ የአማራ ህዝብ እንደ ማንኛውም የኢትዮጵያ ብሔር ብሔረሰብ ውክልና እንዲኖረው እኛ እንፈልጋለን። ባዕድ የሚባል ሞግዚት የአማራን ህዝብ የማይወክል በሪሞርት የሚንቀሳቀስ የግዑዝ ስብስብ የአማራ የአማራን ህዝብ አይወክልም ብለን ነው እኛ የምንታገለው ና ከእኛ ጋር አብሮ ብልጽግና የሚሄድ በቅርጽም የለም። ስለዚህ እኛ እነሱ ያፈረሷትን ና አዳነች አቤቤ እነ ኮረኔል አብይ አህመድ ያፈረሷትን ኢትዮጵያ አባቶቻችን ና አጼ ምኒሊክ የገነቧትን አራት ሲሉ አዲስ አበባ ኢትዮጵያ የምትባለውን ሀገር እንደ ሀገር ለማስቀጠል በተለያየ መንገድ ስራ እየሰራ ነው የምንገኘው። መሳይ ሻለቅ ብራኑ፣ እንደው የተገኙ ድሎችን በተመለከተ በተለይ ሰራዊትን በመደምሰስም ሆነ በመማረክ መሳሪያዎችን እንደዚሁ በቁጥጥር ስር ከማድረግ አንጻር የተገኙ ድሎች አሉ። በጣም እጅግ እጅግ በጣም እጅግ በጣም አሁን በየትኛው ማቅታቻ በአርማጭሆም፣ በመተማ ወረዳም፣ አጠቃላይ በቋራ ከተና አይደለም የፋኖ በፋኖ አደረጃጀት ስር ውስጥ ገብቶ ጦር ሜዳ ላይ የተሰለፈ ቀርቶ ነውን አጠቃላይ ማህበረሰቡ አውደ ውጃ ከተደረገበት ቀጠና እየተንቀሳቀሰ እጅግ በጣም በርካታ መሳሪያዎችን እየታጠቀ ነው የሚገኘው። የሲቪሉ ማህበረሰብ ይህን አድርጎ ወደ ፋኖ ነው እየተቀላቀለ ነው የሚገኘው እና እጅግ በጣም ከባድ የጠላትን ንብረት እየተማረከበት ሁኔታ ነው የሚገኘው። አይደለም ይሄ ቀርቶ እንግዲህ ብልጽግና በተለያየ መንገድ ከባድ ኃላፊነት ያላቸውን ጥበብ አላቸው ብሎ አሰልጥኖ በኢንተለጀንስ መልክ የሚልካቸው ከኢትዮጵያ ወደ ሱዳንም እየገቡ የተለያዩ ኢንቴሊጀንስ የመረጃነት ስራ እንዲሰሩ የተለያዩ ጂፒኤሶችን፣ መገናኛ ሬዲዮ የያዙትንም በተለያየ መንገድ ፋኖ በራሱ ቦታዎችንም ነፃ ቀጠና አድርጎ ስለተቆጣጠረ ብዙ ቀጠናዎችንም ስለያዘ እንግዲህ መሀል እያስገባን በእጃችን በስር ቁጥጥር ነው የምናገኘው ና አሁንም እጅግ በጣም ታሪካዊ ጠላት የሆነ የስርዓቱ አገልጋይ የሆነ አንድ ምርኮኛም አለ። ይሄም እስከነ ሙሉ ማቴሪያሉ በዛሬው ዕለት ይዘነዋል። መገናኛ ሬዲዮም፣ ጂፒኤስም ሁሉንም በእጃችን አድርገናል። እሱንም ላገናኘን እችላለሁ እና ይህን ይመስላን ያለው የዚህ ቀጣና እንቅስቃሴ። ምናልባት ሻለቃ አብራኑ ይሄ የተባለውን ምርኮኛ ማነጋገር ከተቻለ አንዳንድ ጥያቄዎች ብናቀርብልን ደስ ይለናል። መሰረታዊ ወታደር ተመስየን የኋላ ሸፈንት ይባላሉ። አመሰግናለሁ። እስቲ ምንድን ነው የነበረውን ሁኔታ እንዴት እንደተማረክ ባጭሩ ብትነግረን። እኔ ያው ኦኬ ነኝ። ጀኔራል ምርፎችን፣ ሞርተሮችን፣ መቶሀያዎችን አስተኩሳለሁ። የአማራን ህዝብ ካስመታ ስመታ ብሬ የቆየው ነኝ ያን አድርጌ ቀንማ ሙሉ ማቴሪያል ወደ ሱዳን ልወጣ ስል በፋኖ በቁጥጥር ስር ውያለሁ ማለት ነው። የአማራ ብሔር ተወላጅ እንደሆንክ ነው የነገሩኝ። ቀደም ሲል እንደዚህ አይነት ነገር ላይ ለምን ተሰማራ ወገንን የገዛ ወገንን በዚህ ደረጃ እንዲጨፈጨፍ እንዲመታ ለማድረግ እንደ ምን ምን ሁኔታ ውስጥ ገብተህ ነው በዛ ደረጃ ስትንቀሳቀስ የነበረው? ያው እንደዚያ ያደረኩበት ምክንያት ከጀኔራሎች ይመጣልኝ መልእክት መምሪያ እስከሆነ ድረስ መምሪያ ተቀብዬ ይህን ስራ ሰርቻለሁ። አሁን ይጸጽተሃል? ጸጽቶኛል። ጥሩ ስራ ስላልሰርኩ በምርኮ ባትያዝ ኖሮ በስራው ትቀጥል ነበረ ማለት ነው አሁን በራስ ጊዜ እጅ አልሰጠም ተማርከ ነው ስለዚህ መጸጸትን እሺ ያው ባትያዝ ኖሮ በስራው አገለግል ነበረ ስለዚህ ምን ትርጉም አለው ታዲያ አንተ መጸጸትን ሊያሳይ የሚችለው በራስ ጊዜ መጥተ እጅ ብትሰጥ ኖሮ በስራውን አልፈለግከውም የወገን ስቃይ ተሰምቶ ነው እጅ የሰጠው ይባላል አሁን ግን ተማርከ ነው መማረክ ደግሞ በፍላጎት አይደለም ያው የሀይል በላይነት ስለተወሰደብህ ነው ልክ ነው ጄኔራል ወርቅነህ ጉደታ ይባላል አምስት ዜሮ ሶስት ኮር አዛዥ ነው። ከእነሱ የሚመጡትን መምሪያ በሙሉ መምሪያ እስከሆነ ድረስ ጄኔራል መልፎችን ሞርተሮችን መቶ ሀያ ሞርተርም ምናምን አስተኩሳለሁ ወልት ነኝ እስከነ ሙሉ ንብረቴ እስከነ መሳሬ በእነሱ እጅ ቁጥጥር ስር ውያለሁ ማለት ነው። አዛዦቼ እነ ጄኔራል ወርቅነህ ጉደታ ናቸው። ሌሎች አሉ። ስ በቀጥታ ማን ነው የሚያገኝህ? ማን ነው እንዲህ አድርግ እያል ለመያዝህ? እንደዛ የሚለኝ መቶ አለቃ ወርቁ ይባላለኝ። ከእነሱ መልዕክት ይቀበላል። መልዕክት ከተቀበለ በኋላ ወደ እኔ ወደ ታች ይወርዳለኝ። ከታች ተቀብዬ ደግሞ እኔ የሰጡኝን መምሪያ አስፈጽማለሁ ማለት ነው። ስለዚህ ፋኖች የሚገኙበትን ቦታ በመለየት እንዲተኩሱ መልእክት፣ መረጃ ትሰጣለ ማለት ነው። ተኩሱ ከተተኮሰ በኋላ ኢላማ ላይ እንዲያርፍ ወደ ውስጥ እየገባው እርምቶችን ሰጣሉ፣ ይታረማል ማለት ነው። ወዴት ልትሄድ ነበረ? እንግዲህ ወደ ሱዳን ልትሸሽ ነበረ። ወደ ሱዳን ቆርጬ ደርስ ልና። እስቲ ጦርነቱ እንዴት ነበረ? እንግዲህ ወደ ሱዳን ቆርጠ የምትሄደው ያው በፋኖች የበላይነት አካባቢው ቁጥጥር ውስጥ በመግባቱ ነው። ጦርነቱ እንዴት ነበረ? በእናንተ በመንግስት ወታደሮች ላይ የደረሰውን ኪሳራስ እንዴት መግለጽ ትችላለህ? ኪሳራ በጣም ያው ደርሶብናል። በጣም ትልቅ ጥቃት የደረሰብን ተፈጣ ነበሩ። ብዙ ጓዶች ተሰውተዋል እና ትልቅ ኪሳራ ነው የፈሰረብን። ትልቅ ኪሳራ ደርሶብናል። ብዛት ጓዶች ተጎድተዋል። የቆሰሉትን በቃ ቀርተዋል። የሸሸውም የተበተነውም ተበተነ እኔም ጉዞ ላይ ያለው ሁኔታ ያስገት ማለት ነው። ተበተን በቃ አቅም በላይ ሲሆንብን የሞቶ ሞቶ የቆሰለ ቆስ፣ እኔ የራሴን ምርጫ ወስጄ ቋርኪያ ለእርትል ወደ ሱዳን ያው በእነሱ እጅ ቁጥጥር ስር እስከነ በቃ ሙሉ ማቴሪያል የጂፒኤስ ኮምፓክት ኳልኩሌተሮች መሳሪያ እንዳያስኩኝ እያለ ማለት ነው። እንደው አሁን ምን ታስባለ? ምን መልእክትስ ይኖረሃል? አንተን መሰል አሉ በሰራዊት ውስጥ አሁንም ንጹሃንን የሚያስጨፈጭፉ ወገንን የሚያስመቱ አሉና ለእነሱ መልክት አለ? ለእነሱ መልዕክት ማስተላልፈው፣ በቃ ስርአቱ እንደማይጠቅማቸው ያውቃሉ፣ ሁሉ ስርአቱ እንደማይጠቅማቸው ያውቃሉ። ግን መውጫ መንገድ የሌላቸው ሁኖ ስለሆነ በቃ እራሳቸውን እንደዚህ አይነት ነገር ተቆጥበው ወደ የሚያዋጣቸው መንገድ የሚጓዙ መልዕክቴን አስተላልፍላቸዋለን። ምንም የሚጠቅማቸው ነገር የለም፣ ስርአቱ አይረባም። እንደዚህ ውጭ እንደሚወረው አይደለም፣ በቃ በጣም ፍራት የለም እና እንደዛ ነው። እስቲ ቁመናውን ንገረኝ፣ በምን ሁኔታ ነው ያለው ሰራዊቱ? እስከ አሁን ይህን ጦርነት አምኖበት ነው የገባው ከፋኖ ጋር የሚደረገውን የአማራ ህዝብ ላይ አብይ አምር ጦርነት ከፍቶ በዚህ ደረጃ ንጹኑ የሚያልቁበትን ጦርነት ሰራዊቱ ምን ይላል? እንደው ከነሱ ጋር በነበረ ቆይታ የሰራዊቱ ቁመና ምን ይመስላል በዚህ አንጻር? የሰራዊቱ ቁመና ያው የደከመ ነው። ንጹሐን ህዝብ ላይ ከጀኔራል መልስ ድሮን ማስወርወር እኮ በጣም ትልቅ ወንጀል ነው። ሰብዓዊ መብት ተሟጋች ይህን ጉዳይ ጠለቅ ብሎ ገብቶ ካላየ ንጹሐን ዜጋ ላይ ሞርተር ድሽቃ፣ ድሮን እየተወረወረ ይህም ሆን ህጻናት አሉ፣ ሽማግሌዎች አሉ እነዚህ ሁላ ተጎጅ ናቸው እና ስለዚህ ሠራዊቱ በዚህ ጉዳይ ላይ አቋሙ በጣም ግልጽ ነው። ማለት በግዳጅ ነው፣ በሀይል ነው እንዲዋጋ እየተደረገ ያለው እና ግዳጅ ነው እንጂ ግዳጅ ውጭ ምን ያለ አሁንም በግዳጅ እያስገቡ ነው። ጦሩም በግዳጅ ነው የሚያስገቡት፣ እንደማይጠቅማቸው እያወቁም ቢሆን ያው በአማራጭ ድረስ በትግሉ አሉ። በጣም ነው ማመሰግነው። እንግዲህ ሻለቃ ብርሃኑ፣ የምርኮኛውን ቃል ሰምተናል። እንደው በመጨረሻ የሚሉት ነገር አለ ሻለቃ ብርሃኑ? እንግዲህ ምንድን ነው አጠቃላይ የአማራ ህዝብ ጉዳዩን እንዲያውቀው ብሎም የኢትዮጵያ ህዝብ ጉዳዩን እንዲያ ያቃው ምክንያቱም እንግዲህ እነ ኮረኔል አብይ የሚመሩት ሰራዊት፣ እነ ብርሃኑ ጁላ የሚመሩት ሰራዊት በዚህ ልክ ነው እንግዲህ ትልቅ ኃላፊነት ተሰጥቶት አገር ወይም ጠላት ነው ብለው የፈረጁት እነሱ የሚፋለሙት ሀይል ግን ልክ ጠላት እንዳልሆነ እየመሰከሩ ነው። ግን እነሱ ታሪካዊ ጠላት ሆነው ለአማራና ለኢትዮጵያ ህዝብ በተለይ ለአማራ ህዝብ ታሪካዊ ጠላት ሆነው እየሰሩ እንዳሉ ሰራዊቱም ይህን አውቆ ግን በግዳጅ ላይ ተጠርንፎ እንደሆነ ነው የተናገሩት እና ምናልባት አንዳንድ የመከላከያ ሰራዊት አባል ያላቸው ልጅም ሆነ ወንድም በተለያየ መንገድ ሴት ታጋዮችም ሊኖሩ ይችላሉ። ይህንን ጉዳይ ሁሉም የኢትዮጵያ ብሔር ብሔረሰብ ማሰብ መቻል አለበት። ከዛዎች የአማራ ፋኖ የሚታገለው ትግል ግን የነጻነት ለድሀ እምባ ጠራጊ እንደሆነ መታወቅ መቻል አለበት። በተለያየ መንገድ አሁንም የፋኖ አደረጃጀት ጠንከር ማለት አለበት። በየትኛው ማቅጣጫ እያንዳንዱ ብርጌድ፣ እያንዳንዱ የሻለቃ በአንድ እንቅስቃ ቅስቃሴ መንቀሳቀስ የለበትም። ደፈጣዎችን፣ ኮሪደሮችን መዝጋት መቻል አለበት። መዝጋት ማለት መዘናጋት የለበትም። ለምን እንዲህ አይነት የኢትዮጵያ ታሪካዊ ጠላት የአማራ ታሪካዊ ጠላት በእጃችን መዳፍ ስለሚገባ ማለት ነው። ነገም ይህን እንቀጥልበታለን። ስለዚህ አሁንም፣ ዛሬም፣ ነገም ሁሉም የአማራ ህዝብ የዚህ ትግል ባለቤት ካልሆነ ከመሞት ከመሳደድ፣ ከመሰናቀል ታሪካዊ ባሪያ ሆኖ መጫወቻ መሆኑን አውቆ የትግሉ ባለቤት መሆን መቻል አለበት። ወደ ትግሉ ወደ ወደፊት መምጣት መቻል አለበት፣ እና ይህን ነው ማስተላለፍ የምፈልገው። መሳሌ ውጊያው ቀጥሏል። በአሁኑ ሰዓት እንግዲህ ስድስተኛ ጠናችሁ ይመስለኛል። አሁንም ውጊያዎች አሉ። አዎ በሁሉም አቅጣጫ አለ። እንግዲህ ምንድን ነው በተለያየ መንገድ ይሄ መራሹ ብልጽግና ቡድን በተለያየ መንገድ ንጹሐኖችን እየጨፈጨፈ ነው፣ ሴቶችን ይደፍራል። በተለያየ መንገድ አሁንም መከላከያ ሰራዊት ምዝገባ እያለ ያው እያቅራራ ነው። ያው እንግዲህ ይሄ የጨቅላ ፖለቲከኞች ሀሳብ ነው ያው በሰከረ ፖለቲካ ውስጥ ያለ ስብስብ ስለሆነ ብዙም አይገርመንም። ጫቅራ ፖለቲከኞች ናቸው። ወደውም አይደለም አይገርመንም። ግን አጠቃላይ አሁን የአማራ ሕዝብ ንብረት እየተዘረፈ እየወደመ ነው ያለ በተለይ ምዕራብ ጎንደር ዞ